ተመልሰናል ቤተሰብ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እህ ተመልካቾች ላይክ አርገ ጀምር በጉጉ ሲጠበቅ በጉጉስ የነበረው የኑሮ ውድነትና የህዝብ ጨዋታ ሊጀመር ነው። በኑሮ ውድነት በኩል ግብ ጠባቂ ላይ ነጋዴ ይገኛል። ተከላካዮቹ ቴሌ፣ መብራት ኃይልና ውሃና ፍሳሽ አሉ። አማካዮች ነዳጅ፣ ዶላር ምንዛሬ፣ ትራንስፖርትና የቤት ኪራይ ናቸው። አጥቂዎቹ ደግሞ የደም ግፊትና ግብር ሲሆኑ በህዝብ በኩል ያው ህዝብ ብቻውን ነው የሚገኘው። ዳኛው ብር ኳሷን ደሞዝን ይዘው ወደ ሜዳ ገብተዋል። ጨዋታው ተጀመረ። ህዝብ በራሱ ሜዳ ላይ ደሞዝ የተባለችውን ኳስ እየተቀባበሏት ይገኛሉ። የኑሮ ውድነት አዎ የኑሮ ውድነት ተጫዋቾች ደሞዝን ሊቀሟት የተጠጉ ነው። አዎ የመሃል ተጫዋቹ ትራንስፖርት ጨዋታው ከመጀመሩ ከህዝብ ላይ ደሞዝን ቀምቶ ለነዳጅ አቀበለ። ነዳጅ ነዳጅ ለዶላር ምንዛሬ የዶላር ምንዛሬ ኳሷን ደሞዝን ለቤት ኪራይ አሻገረ። የቤት ኪራይ ወደኋላ ኋላ ለቴሌ ቴሌ ቴሌ ለመብራት ኃይል መብራት ኃይል ለበረኛው ነጋዴ ሰጠው። ነጋዴው ለአጥቂው ደም ግፊት በረዥሙ አሻ ተናገረ ደምግፊት ኳሷን። ኳሷ ነው ወደ ጎል አክርሮ የመታውን ኳስ የህዝብ በረኛ ሊቋቋመው አልቻለም። ጎል! ገና በአምስተኛው ደቂቃ ቀቀላችሁን፣ ቀቀሉ በቃሪያና በነጭ ሽንኩርት፣ ቀቀሉ በቃሪያና በነጭ ሽንኩርት። አይሰራም። ሄሎ፣ ጤና ይስጥልኝ ኢትዮጵያ አየር መንገድ። ምልርደውት እናትና ተረዳ። መጀመሪያ አቤት፣ ሴቶች የሉም እንደ ሁሌ፣ አንተ ነህ እንደምታነሳው፣ ስራ የለህም ምን አሉኝ፣ እየመረጥክ ነው እንደሚሰማው አልገባኝም አልገባኝም እንዴት አድርጌ ላስገባብህ አለ ሰውዬው። የትያ አስካለች ልጅ ነህ? ይቅርታ ምን ፈልገው ነው የደወሉት? አስካልዬ የለችም እንዴ? ምን ነይ፣ ቡና ጠጭ በላት። እየቀለዱ ነው። አረ እያመረርኩ ነው። ይቅርታ፣ የሚፈልጉት ነገር ከሌለ ስልኩን ልትዘጋው ነው እና ተወልደ አለቻ። አንተ ነህ እኔ ላይ የምትዘጋው? ቂጥህን አጥቤ አሳድጌ ደግሞ አየር መንገድ ገባሁ ብለህ እኔ ላይ ስልክ ልትዘጋ ነው? የማንን ቂጥን ያጠውት? የእኔ አባት፣ ስርዓቶትን የያዙ። የሚፈልጉት አገልግሎት ካለ ይናገሩ። ወደ አዲስ አበባ መሄድ ፈልጌ ነው። ጥሩ። ለመቼ ነው የፈለጉት? ለትናንት ምን አሉ ለነገ እሺ። ጥሩ ለነገ አዲስ አበባ መነሻወት ከየት ነው? መነሻውት ከእናቴ ማህፀን ነው። እንደዛ አይደለም የነባት አሁን የት ነው ያሉት? አሁን እቤቴ ነው ያሉት። አይደለም ያሉበት ከተማ የት ነው? እነማ እርሶ አዲስ አበባ ነው ያሉት? አሀ እና ወዴት ነው መሄድ የፈለጉት? ወደ አዲስ አበባ። እናቶት ትናቦ ሲሳደቡ ማክብረው ነው። እባካችሁ ለባለቤት ይጸልዩለት ከበጆ ግዜ በላይ አሁን

ምን ያስፈልጋለው እንደዚህ ማልቀስ? እኔ እዚህ ተዘብልኝ እየመጣብቁ አንቺ ነገር እዛ ሆነሽ እኔ እዚህ ለምን ላቀስ? ነይ ማማ ይው፣ ትዳር ማጣት ይው። ቁንጨጭ ወይ ላይ ወጥቷል እኮ እዚህ ጋር ጥጥ ብሎብኛል። አረ የሆነ ነገር አርጉ እንዶ ከዚህ ድንጋይ ራስ እንኳን ገላግሉኝ። ታየን እየተያየን እኮ ማለቃችን ነው አሁን አሁን። ማሳዩ ማውቀው ሰው ማውቀው ሰው መሰለኝ። ጭራሽ ጽሙና ጎፍሮ ሳይው አባቴ መሰለኝ። አረ ጽምን ተቆረጥ አንተ። መናት ምን ይመስላል? ጉሬዛ ወንድሜ። እኔ መሳሪያ ፈሙስ እንዲያስ ሰው ነኝ። ጉር አይደለም ጠመንጃ ማለት ነው ሊመታኝ የመጣን ክላሽ እንዲህ አድርጌ ወደ ሰማይ ማስተኩሰው ነው። ታምናለህ የአካባቢው ሰው ቆርጦ ይሏል። እኔ ግን ክላሽ እንዲህ የሚይዝ ነኝ። የፖሊስ ክላሽ ሰላሳ ጥይት ወደ ላይ ማስተፋ ነኝ። ከዚያ በኋላ ቆለጡ ጀኩች ነው ማ በአፈሙዝ ነው ጀርባው የምንርልለት። ጀግና መሆን አለብን። ዝም ብለህ መፍራት የለብም። እኔ እዚህ ከተማ ሀያ ስምንት ሰው ገጥም ያውቃል። ቲኒ ኤት እመንም አትመንም። አንድ ጓደኛ ነሱ ተመቶ ወድቷል እና አትፍራ ግን ያኔ ያህል መዳፈር የማይሱ ነው መዳፈር የለብህ። እንደውም ብዙ የአባት ጥላት ካልሆነ እኮ ምንም መተው ነው ያለብህ። አይ ስህተት ነው ግን ወጣትነት ስላለ ምናምን ያኔ ደግሞ ገና ሀያ ዘጠኝ ዓመት ነው ገና እንደመጣው ነው ምናምን አንድ ቀን ሁለት ሺህ ዘጠኝ ማለት ቁጭ ብለን ከጓደኞቼ ጋር ምናምን አረቅ የጠጣ ከዛ በመሀል ሽንት ምናምን ብዬ ወጣልኩ ማለት ነው። ከዛ ሽንት ቤቱ እንደዚህ ወደ ጓሮ ምናምን ምናምን ገብተ ነው። ከዛ ገባው ምናምን ሸንቼ ስመለስ ሸንቼ ተመልሼ ምናምን በቃ እዛ እንትን አለች፣ ይቻላል ደግሞ እንበላለች ጠረጴዛ እዛ ላይ ቁጭ አልኩ ማለት ነው። ከጓደኞቼ ጋር ተመለሰ፣ ባለቤቱ እየበረረ መጣ ማለት ነው። አዘለለኝ ጋር እንደዚ እንደዚህ እንትን አመጣኝ ነው። ነው ሸሚዝ ነው ግራ ገብቶኛል። ምን ምን ሰርቼ ነው? ና ያል ይሄ ያንተ አይደል? ምኑ ምናምን ሳይ የተቆለለ አር ማለት ነው። ወደ ሽንት ቤቱ መሄጃ የሆነ እንደዚህ ኦኬ፣ በቃ የያዘኝ ምክንያቱ አንገባኝ ማለት ነው። እንዛ ተመሳሰለበት ነው። በእንትን የለም በዚህ መጀመሪያ ዲፕሎማ ይቅርታ የኔ አር አይደለም። የሆነ በቃ ይቅርታ ነው የሚለቀኝ መስሎኝ። ያንተ ነው አለኝ። የኔ አይደለም አልኩህ። እኔ በቃ እንደዚህ ነገር አላረግም ነው ያንተ ነው። ከዛ እየተጫወተ መጣ ነው ማለት ነው እያየሁት እየጤሰ ትኩስ አረ በእናትህ፣ ከዛ በቃ እንትን ይሄ ብሶት የጀመረ ማንንም የለ መጠየቅ ትችላለ፣ ሀብታሙ አደራ ውድጓድ ካላ እያያራ ምንድን አላደርግም፣ አልሄድም፣ አልሄድም፣ አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጡ

እሺ እኔ አታ አታ ሳር እየበላህ ጭራሽ ስልክ ማናገር ጀመርክ? ቺኳ እኮ ደውላ ቺኳ ብትደውል፣ ታዲያ ሳር እየበላህ ነው የምታወራው? ግጦሽ አንተ ሰፈር ሄደህ ታወራለህ። ኧረ በደንብ አድርጌ ነው የማወራው። ኧረ እባክሽ ቤት አደራችሁ። በጣም የሚያምር ቀን ነው ዛሬ። ልታዩት ነው፣ በጠዋቱ ጂም ገብተናል። አንድ መልእክት አለኝ። በዚህ በሰሞኑ ላይክ ይሄ በኮመንቱ ማለት ነው በእኔ ስም የተጻፈ የሆነ የስድብ ምናምን መልስ ልክ ነው እንዳደረኩት አይነት የሚመስል ወይ ሌላ አካውንት አለ ወይ ደግሞ ፎቶሾፕ ነው አለ ነው። ስድብ ከሆነ እኔ አይደለም ያደረኩት። ይሄ የብልግና ስድብ ገለመለይ ምናምን ና እሱ እኔ አይደለሁም። መመልስላችሁን ከማክበር አንጻር ነው። ያው አንዳንዱ ፋን ነገር አለው ሮስት ነው። በአማርኛ ደግሞ ይሄ ተረብ የምንለው ነገር ነው የሚያስቅ ነገር ነው። ቁም ነገር ያለው ላይ ደግሞ ቁም ነገር እናወራለን። ግን ይሄ ስድብ ምናምን እኔ አላደርግም፣ አላደረኩኝም ወይ ፎቶ ሾፕ ሆኖ ወር ሳምባዲ የሆነ በእኔ ነገር ቲክቶክ ላይ በእኔ አንድ ክሬት የተደረገ እንትን ነበር እና የእኔ ትልልቅ ፔጆች አሉ። ፌስቡክ፣ ኢንስታግራም፣ ማን ቲክቶክ፣ እሱ ላይ ያለው ብቻ ነው የሚመለከተኝ። ቀናቹ የማርያም ላ ሰሞኑን በተለያየ ቪዲዮ ስር ኮመንት እያያችሁ አንተ ነህ ሆይ እንደዚህ አይነት አላስፈላጊ ነገር የምትጽፈው ስትሉኝ ነበርና እኔ አይደለሁም እኔ አይደለሁም አንዳቻ ይላል ማላቀው አዎ አንዳቻ ይላል ማላቀው አንዳቻ ይላል ማላቀው ከመሬትም ስበት ይበልጣል። ወስዶ ኮመንት ላይ ይጥለኛል። ለኛ አ እና እኔ አይደለሁም ለማለት ነው ዛሬ መጣሁት። ፈታ ብላችሁ ምናምን ሳትጨናነቁ የምትፈልጉትን ነገር ኮመንት ላይ ጻፉ። አዎ ጻፉና ሳያቸው። ፓስፖርት ውስጥ እንግዲህ ቺፕስ አለ። ይሄ ቺፕስ የሰዎችን የባዮሜትሪክ እና ሌሎችን ሌሎችንም ለምሳሌ የኢትዮጵያ ቡና ጀበና፣ ሲኒ የመሳሰሉ ነገሮች እንዲገባ ወጣ ወንደላጤ ቦሆን አለበት መቼ። ወንደላጤ በብዛት የሚሰራው ምግብ ምን ሊሆን ይችላል? እንቁላል። እንቁላል አጣ ወንደላጤ ቦሆን አለበት መቼ። አንድ እንቁላል ኮሃብር ምንድን ነው? ምን ተፈጠረ? እኔ እኮ የማይገባኝ ምንድን ነው የሚያስለቀሰሽ ማማዬ? አሁን ምን የሚያስለቀስ ነገር ኖሮ ነው ወጪ የማወጣው? እኔ ኪሴን ገልብጬ ብሬን የምገፈግፈው እኔ እስቲ፣ ያረኩልሽ እንዳይፐር ሸምሱ ሱቅ ሂጂና ስንት እንደገዛው ትጠይቂው። ያኔ የምርሽን ታለቅሻለሽ። ምን አይነት ትኛለሽ? የምሬን እኮ ነው ማማ ያ

ትላንትና በንግድ ባንክ ያጋጠመው ምን ነበረ? የንግድ ባንክ የጥበቃ ሰራተኛ የሆነው ግለሰብ የፍቅር ጥያቄን አልተቀበለችኝም ያላትን የስራ ባልደረባውን መግደሉ ነው የተሰማው። ከእርሷ ጋር ደግሞ ግንኙነት አለው ብሎ ያሰበውን ሌላም ግለሰብ ገድሏል። በዚህም የተነሳ ራሱን አጥፍቶ የሶስት ሰዎች ሕይወት እንዲያልፍ ምክንያት ሆኗል፣ የራሱን ጨምሮ። ይህንኑ መረጃ የነገሩን ለጣቢያችን ምስራት ራዲዮ እና ቴሌቪዥን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የሆኑት ኮማንደር ማርቆስ ታደሰ ናቸው። ጋይስ እንዴት ናት ዛሬ? እቲ ስለዚህ ስለተረት ገመ ወንበር እናወራ። ይሄ ወንበር መጥፊያችን ነው። የሆነ ጉዳይ ልታስጨርስ ሄደ ማለት ይሄ ወንበር አለ ማለት ምን ማለት ነው? ትውል አለ ማለት ኢትስ የሆነ ሳይኖፍ መጉላላት ነው። አንተ ረዳኸኝ ማድረግ ያለብህ ሰው ቀጥራይም ከሆነ አልመጣም፣ ካልበላህም ምግብ ምናምን ማስላክ እንዳይበርድ፣ የሆነ ብርድ እንደዚ አይነት ነገር ማስላክ ነው እና እንደዚህ አይነት ጠቃሚ ኢንፎርሜሽን ከፈለጋችሁ ፎሎ አርጉ። ሁሉም ሚተርዳሽኛ እንደዚህ ቀላል እንዳይመስልሽ አንገት

አሸዋ ግርፍ ነው የቀረኝ። ከውጭ አሸዋ ግርፍ ነው የቀረኝ። ከዛ ሽምብራ ግርፍ፣ ከዛ ባቄላ ነው። ሽምብራ ግርፍ ደረጃ ቤቱን አሳየኝ። ምን ቪዲዮ አብርቼ ነው

አሳይሻል ቪዲዮ ኮይ ምንም እንዳታስቢ ችግር የለው። ካሜራ እኮ እንደው ውድ መሰለሽ መቶ ሀያ ሺህ ብር ተብዬ እኮ ነው የኋላውን ካሜራ ለማስቀየር አበሻኪውን አሰርች። አሳይሻል ችግር የለም። እሺ እሺ፣ ስራ ላይ ነው። አቤት እንዴት ሆኑ? እነዛ ሶስት ሰዎች? የትኞቹ? አንዱ ፈታኝ፣ ሁለቱ ተፈታኝ ተገሽቶ ምናምን የሚመጡት ምን ምን እኔ የመንጃ ፈቃድ ፈተና ምናምን ለውጣ ብዬ ማለት ነው። አያ በለው ብሎ የሚለው የአገር የሙዚቃ ተከፍቶ ጭራሽ ምንም ትዝ የሚለኝ ነገር የለም። ጠርዙን ተሰቅዬ ኮሪደሩ ጋር ነው ገጫቸው ምናምን ብሎ ሲሚያመጡ አሁን የገቡት አሁን እኔ የመንጃ ፈቃድ ትምህርት ምናምን እንዴት ሆኑ? አይተርፉም አብሶ ሁለቱ ልጆች የሚተርፉ አይመስለኝም። ኧረ እኔስ ምን አገብኝ? ስለ ሁለቱን አያገበኝም። ዋናው ነው ፈታኙ የተረፈልኝ ነው፣ ዋናው እሱ ነው ውጤት የሚነግረኝ። ጭራሽ ሰው ገለህ አንተ ፈተና ውጤት ትላለህ? እኔ ያስፈልገኛል፣ አሁን መንጃ ፈቃድ ስለሚያስፈልገኝ ነው ዶክተር። ባንተ ግን ባንተ ይመስላል ዶክተር ማለት በቃ

እንደምታዩት መኪናው ከጥቅም ውጭ ሆኗል። ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብስ ጥብሱን፣ ህብረተሰብ ደግሞ መረቅ መረቁ። ምን አይነት ዜና ነው የሰጣችሁት? ከዛ በተጨማሪ ግን ማለት የምፈልገው ምንድን ነው፣ ከምታዩን ብልጭልጭ አሁን ከዚህ ካደረግነው የሚያብረቀርቅ ውብ ነገር ጀርባ ብዙ ህመም አለ። ሁሌ ይላለሁኝ አይደለ? ብዙ ህመም አለ። የምናየው ሁሉ ሶሻል ሚዲያ ላይ የምናየው ደስታ የምናየው ጌጥ ሁሉ እውነተኛ አይደለም። በጣም ብዙ ፈተናዎች አሉ፣ የሰው ልጆች የሚያልፍበት እና መከራውን ሳይሆን በጎነቱን ሰው ገልጦ ስለሚያሳየን ወይም ሳቅ ጨዋታው ብቻ ሶሻል ሚዲያ ላይ ስለሚቀር እንጂ ከዛ የተደበቀ በጣም ብዙ ህመም አለ እና የምናየው ሁሉ እውነት አይምሰለን። የምናየው ብርቅርቅ ነገር ሁሉ፣ ሰዎች እየሆነላቸው ያሉት ነገሮች ሁሉ የእኛ የማነስ መለኪያ አይሆንም። እራሳችን ከማንም ጋር እናነጻጽር አይደለን። ስለዚህ በሁሉ ደስተኛ እንኳን መሆን ባንችል ተስፋ ቀን እንዳንቆርጥ፣ ለዛ አልተፈጠርንም። ሰሪያችን ወደዚህ ምድር ሲያመጣ ለጀግንነት ከመክሊት ከጸጋ ጋር ልናበረክት ከተገባን ነገር ጋር ነው የመጣ ነው። እና በአንድ ጊዜ ጠላታችን ወይም መጥፎ እንግዲህ በዚህ ምድር ላይ ያለ ጠላት የሰው ልጆች ሁሉ ጠላት አለ አይደለን እሱ ተስፋ ሲያስቆርጠን፣ አትችሉም ሲለን፣ አቅም የላችሁም ሲለን፣ ከንቱ ናችሁ ሲለን፣ ያንን ድምፅ ሰምተን ምንም አይነት ውሳኔ ህይወታችን ላይ እንዳንወስን፣ እንደው እግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል ያልፋል፣ ሁሉ ነገር የማያልፍ ነገር የለም። አሁን እየተሰማን ያለ ስሜት ማዘኑ፣ መተከዙ፣ ማልቀሱ ከደቂቃዎች በኋላ ከሰዓታት በኋላ ከቀናት በኋላ ከወራት በኋላ ሌላ ዓለም አለ ሌላ ያልፋል እና አይዟችሁ። በፊልም ታውቂያቸው በፊልም በሰጡኝ ፍቅር አምኜ ነው የሷይን ውስጥ ገብቼ አምስት ብር የጠየቅኩት። አላሳፈሩኝም። ተሳክሷል። ኦልሞስት ወደ 3 ሚሊዮን 23000 ብር ምናምን አካባቢ ሰብስቤ ያለው ሁሉም አይወድህም፣ ሁሉም አይጠላህም ሁሉም ሰውም እንዲያግዘኝ አልጠብቅም። ብዙ የስራ ባልደረቦቼም ሀሳቡ ያልተስማማቸው አሉ። ምክንያቱም አዲስ ሀሳብ ነው። እኔ አሁን ብዙ ቦታዎች ላይ ሊያወራዋለሁኝ እንደ ሪጎሬ እንደሚጠብቅ ለመምታት እንደሚጠብቅ ተጫዋች ነኝ። ለብዙ በሙያ ባልደረቦቼ ማለት ነው። ከሳትኩትኝ ውሉ ይሉብኝ ማለት ነው። ካገባሁት ካስቆጠር ኳዚያችን ጎል አብረን ልንጨፍር ነው ግን ስህተት ውስጥም ብሆን እንደው ማለት ባይገባቸውም ስህተት ውስጥም ብሆን እያገዙኝ ቢወቅሱኝ ደስ ይለኛል። ገብተዋል። ምንም ያው ላይፌን ታውቀዋለህ። ብዙ ነገሮች እሰራለሁ፣ በብዙ ነገሮች ውስጥ አልፋለሁ። ይሄ የህይወት ጥያቄ የለብኝም። እንደው ቢኖርብኝ እንኳን ሶስት ሚሊዮን ቢግ እንትን አይደለም። በጊዜው 3 ሚሊዮን 200 ሺህ ብር ነበረ። አሁን እንዳየኸው ላይፎች በጣም ጨማምረዋል፣ ብዙ ነገሮች ምናምን። እያንዳንዷ እርምጃ ብር ነች። ከኔም ራሱ ብዙም ይጠበቃል። ሰው የቻለውን አግዞኛል። እሱ በዚህ ጊዜ 3 ሚሊዮን 23 ሺህ ብር ማግኘት በጣም ትልቅ ነገር ነው፣ በዚህ ሰው በከፋው ሰዓት ማለት ነውና ብዙ ዋጋዎች እየከፈልኩኝ ነው። አስበው ዳይሬክት የማደርገው እኔ ነኝ። ከዳንኤል ግርማ ጋር ኢነርጂ ፊልምስ ስቶሪው ላይ ያለሁት እኔ ነኝ። ገንዘብ ማሰባሰቡ ላይ ያለሁት እኔ ነኝ። ሰውነት መክሳት በራሱ በጣም ከባድ ነው። እየከሳው በተመሳሳይ ሰዓት ቢልድ አደረጋለሁ። ዝም ብሎ መክሳት ልሙጥ ነው የምትሆነው እና በወይ የአንድ ቦክሰኛ ቁጭ ብሎ ፊልሙን ሲያየው አይ ሄኖክ ወክሎኛል ሊል ይገባል። እነዚህ እነዚህ ሁሉ ነገሮች ተደማምሮ በጣም ከቦልሙስ በሰላሳ ሰዓት አንዴ ምናምን ነው ምበላው። ያው ታውቀዋለህ ባልነግረውም እና ይሄ ነው ቻሌንጁ።